ይህ የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። ጤና ይስጥልኝ የአብሮነት ሚዲያ ቤተሰቦች፣ አድማጭ ተመልካቾቻችን። እንደሚታወቀው በህብረተሰባችን ዘንድ በበጎም ሆነ ባሉታዊ ጎኑ ስማቸው የሚነሳው የቀድሞ የኢትዮጵያ ፕሬዝደንት ኮለኔል መንግስቱ ኃይለ ማርያም በአስተዳደር ዘመናቸው ለሀገራዊ አንድነት የነበራቸው ቁርጠኛ አቋም በአብዛኛው ዜጎች ይወደስላቸዋል። ግንቦት 19 ቀን 1933 ዓመተ ምህረት ከአባታቸው ከአምሳ አለቃ ኃይለ ማርያም ወልዴና ከእናታቸው ከወይዘሮ ብዙነሽ ተሰማ በአዲስ አበባ ከተማ ተወልደው ዛሬ እችን ዓለም የተቀላቀሉበትን ቀንን በማስመልከት ልደታቸውን ከወዳጅ ዘመዶቻቸው ጋር በሚኖሩበት ሀገር 84ተኛ ዓመታቸውን በማክበር ላይ ይገኛሉ። በኢትዮጵያ ንጉሳዊ አገዛዝ ከተወገደ በኋላ ለ17 ዓመታት ኢትዮጵያን ባልተቋረጠ ፈታኝ ሁኔታ ውስጥ ሲመሩ የቆዩት ኮለኔል መንግስቱ ከሚወዷት አገራቸው ርቀው ከሄዱ በኋላ ከዚህ ቀደም መለስ ብለን የኑሮ ሁኔታቸውን በዙምባቡዌ ሀረሬ ምን እንደሚመስልና አላቸው እየተባለ ስለሚወራው ግዙፍ የእርሻ ስፍራ፣ እንዲሁም ይዘው ወጡ የተባሉትን የቀዳማዊ ኃይለ ስላሴ ቅንጡ መኪናዎችና ሌሎች ጉዳዮችንም በተመለከተ የአብሮነት ሚዲያ ዝግጅት ክፍል በዚምባብዌ ቤታቸው ተገኝቶ እውነታውን በአካል ተመልክቶ ያጠናከረውን ዝግጅት በቅርብ እንደሚያቀርብላችሁ ቃል ይገባል። ውድ አድማጅ ተመልካቾቻችን፣ በተንቀሳቃሽ ምስሉ ላይ እንደምትመለከቱት የኩባ ተማሪዎች አሁን ለእውቀት በክተው በመላው አብሮ አደጎቻቸው ስም እንደ አባት ከሚቆጥሯቸው ከቀድሞ ፕሬዝደንት መንግስቱ ኃይለማርያም ጋር በታጠቅ ጦር ሰፈር ወደ አገረ ኩባ ከመጓዛቸው አንድ ቀን ቀደም ብሎ በሽኝ ስነ ስርዓት ላይ ተቃቅፈው የተነሱትን ፎቶግራፍ ለትውስታ ይሆናቸው ዘንድ ያበረከቱላቸው ሲሆን እሳቸውም እጅግ በጣም የተደሰቱበት አጋጣሚ ነበር። በዚህ አጋጣሚ በዛሬው ዕለት 84ተኛ የልደት በዓላቸውን ለሚያከብሩት ለቀድሞ ፕሬዝደንት መንግስቱ ኃይለ ማርያም የኢትዮኩባ ማኅበረሰብና አብሮነት ሚዲያ ዝግጅት ክፍል መልካም የልደት በዓል እንዲሆንላቸው ምኞታቸውን ይገልጻሉ። ጋራ ድምፃችን የሆነው አብሮነት ዲጂታል ሚዲያ ነው። ሼር፣ ሰብስክራይብ በማድረግ ቤተሰብ የሆነው አብሮነት ዲጂታል ሚዲያ የሁላችንም ድምፅ